ዘመዶ፣ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶች ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራሶ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን ሥራችንን በቴክኖሎጂው እየከወንን እንገኛለን እም አውቃችሁታል ዘመዳችሁ እሱ ነው፣ ብርሃን ባንክ። እንደ ስማችን ብርሃን ነው ሥራችን። ተመልሰናል። አድማቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። የሪያል ማድሪድን ጉዳይ እንመልከት። ትላልቅ ጨዋታዎችን የማሸነፍ ችግር ውስጥ ነው ሪያል ማድሪድ። በዚህ የውድድር አመት አስደናቂ ጊዜን ከተጓዘ በኋላ በአትሌቲኮ ማድሪድ ተሸንፏል። በዚህ ሳምንት መጨረሻ ዛሬ ምሽት ጨዋታ አለው። ለሪያል ማድሪድ ግን የትላልቅ ቡድኖችን አለማሸነፍ እንደዚሁ ችግር ነው። እና ደግሞ ሲሸነፍ በአሰቃቂ ሁኔታ ነው፣ ብዙ ጎሎች ተቆጥሮበት የሚሸነፈው። እንመልከት ይህን ጉዳይ እንደ አነሳሹ ነው። አሁን ይሄ መሸነፉ ብቻ አይደለም ችግሩ፣ ሪያል ማድሪድ የሚሸነፍበት መንገድ፣ ትልልቅ ጨዋታዎችን በተመለከተ። አሁን የአትሌቲኮ ማድሪዱ ጨዋታ ባለፈው አመት የነበረ የማድሪድ ድክመት ቀጣይነት ማሳያ ተደርጎ ሊታይ ይችላል። እንደምታውቁው አሎንሶ የሪያል ማድሪድ ኃላፊነቱን ከተረከበ በኋላ በፓሪስ ሳን ጀርማን አራት ለዜሮ ተሸንፏል። ስለዚህ ሁለት ትልልቅ ጨዋታዎችን ያደረገው በገጠማቸው ቡድኖች መጠን በሁለቱ ጨዋታዎች ዘጠኝ ለሁለት ተሸንፏል ማለት ነው። ያኛው ገና ኃላፊነቱን እንደተረከበ ነው፣ ይሄኛው ደግሞ በኃላፊነት ጥቂት ጊዜ እንደቆየ ነው። ግን ምሳ ሪያል ማድሪድ ሲባልና የሪያል ማድሪድን አይደንቲቲ ስናስብ የምናስበው ስለ ትልልቅ ጨዋታዎችም ነው። ሪያል ማድሪድ ትልልቅ ጨዋታዎች የሚያኮራምቱት አይነት አይደለም። እንዲያውም በጣም የሚጎላው የሪያል ማድሪድ ደማቅ ታሪክ መቶ ሰላሳ ሶስት ዋንጫ ያሸነፈበት ታሪክ የተጻፈው በትልልቅ ጨዋታዎች ላይ በነበሩት ስኬቶችም ምክንያት ነው። እንዲያውም በዋናነት ምክንያቱም አስራ አምስት ቻምፒየንስ ሊግ ስታሸንፍ የአስራ አምስት ትልልቅ ጨዋታዎች ታደርጊያለች ማለት ነው በፍጻሜ መንገዱን እንቶ ፍጻሜዎቹን ብቻ ብንወስድ እንኳ አሁን በቅርብ ጊዜ ቡድኑ እያጣው ያለው ነገር የሚመስለው ይህንን ትልልቅ ጨዋታዎች ላይ ያለው ሬከርድ ጥሩ አይደለም። ጥሩ አይደለም ብቻ ሲሆን በጣም መጥፎ ነው። እንደው በላሊጋም በቻምፒየንስ ሊግም ከኤሊት ቡድኖች ጋር ባለፈው አንድ አመት ከምናምን የተደረጉ 18 ጨዋታዎችን ብንወስድ ሪያል ማድሪድ ከነዚህ 18 ጨዋታዎች መካከል ስድስት ጨዋታ ብቻ ነው ያሸነፈው። ስድስት ጨዋታ ብቻ ነው ያሸነፈው። ይሄም ለምሳሌ በዓለም የክለቦች ዋንጫ ጁቬንቱስን ያሸነፈበትን በዓለም የክለቦች ዋንጫ፣ በቻምፒየንስ ሊግም ባለፈው የውድድር ዘመን ቦሩሲያ ዶርትሙንድ ሁለቱንም ጨዋታዎች ያሸነፈበትን ደምረን ስድስት ጨዋታ ብቻ ነው ያሸነፈው። እና ድክመቱ በጣም ስር የሰደደ ነው። ሌላኛው ያሸነፉት ቡድን ማንቸስተር ሲቲ ነው። ማንቸስተር ሲቲ ደግሞ ሪያል ማድሪድን በገጠመበት ሰሞን በጓርዲዮላ የአሰልጣኝነት ታሪክ፣ በጠቅላላው ደግሞ በሲቲ በአሰልጣኝነት ታሪኩ በመጥፎ ጊዜ ውስጥ የነበረ እና ሪያል ማድሪድ ብቻ ሳይሆን አብዛኞቹ ቡድኖች ማንቸስተር ሲቲን የሚያሸነፉበት ሰሞን ላይ ያሸነፉ ከዛ ውጭ አትሌቲኮ ማድሪድን ነው ሁለት ለአንድ የረታው እና በትልልቅ ጨዋታዎች ላይ ያለው ሬከርድ አሳሳቢ፣ ከአሎንሶ በፊት የነበረ በአንቸሎቲ ጊዜ ባለፈው የውድድር ዘመን የተስተዋለ አሁንም ያልተቀየረ ነው። ብዙ የሚያስብ ይመስለኛል። ስለዚህ ጨዋታ ስለ አትሌቲኮ ማድሪዱ ጨዋታ ምክንያቱም አሰልጣኙ ራሱ አንዳንድ ኢንትረስቲንግ ውሳኔዎች ወስን። እኔ ለምሳሌ የቤሊንጋ መጫወት ልረደው አልችልም። አሰልጣኙ ነው ተጫዋቹ ልምምድ ሜዳ ላይ የሚያየው ፊት ነው አይደለም የሚለውን የሚያየው። ግን መቼስ ብዙ ጊዜ እግር ኳስ በማየት የምንገነዘበው አንድ ነገር ሮናልዶን ወይም ሜሲን ካልሆንች በስተቀር ከእንደዚህ አይነት ከባድ ጉዳት የመጣ ተጫዋች በማድሪድ ደርቢ አይነት ጨዋታ ለፊዚካሊቲ ተብሎ መጫወቱን ልረዳው አልችለም። አንደኛ እየሰራ የነበረን ያልተሰበረን አትጠግነው ይባል፣ ያልተሰበረ ነው ለመጠገን የሞክረ የነበረው ስለዚህ አርዳ ጉለር በጣም ጥሩ ይጫወትበት ከነበረው የመሀል ቦታ ወደ ፔሪፌሪ ወሰደው። ፍራንክ ማስታንቱዋኖ ጥሩ ነበር የጀመረው። ለእኔ ሌላ ታክቲካዊ ምክንያት ከሌለ በስተቀር የማድሪድ ጫና የሚያጎብጠው ተጫዋች አይመስለኝም። የቦነስ አይረስ ደርቢ ኢንቴንሲቲ ከማድሪድ ይበልጣል እንጂ አይነት የሪቨር ፕሌትና የቦካ ጁኒየርስ ጨዋታ በቦምቦኔራ ሚሆን በየትኛውም ስቴዲየም በሪቨር ፕሌት ስቴዲየም ቢሆን አይበልጥም። በጭራሽ በኢንቴንሲቲው መጠን ማለት ነው፣ በሁለቱ ቡድኖች ኳሊቲ ማለት አይደለም። አይበልጥም እና ለደርቢው ፕሬሽር አልተዘጋጀም ከሆነ ስሜት አይሰጠኝም ብለን የአርጀንቲና እግር ኳስ በጣም አሳንሶ ነው የሚያዩ ማለት ነው። ታክቲካዊ ምክንያት አለው እርግጠኛ ነኝ። የስሜታዊ ምክንያት ግን ከሆነ አይገባኝም ለመረዳት። ስለዛ ኤል ክላሲኮ ነው የሚባለው ከኛው የሪቨር ፕሌት እና የቦካ ጁኒየር ስም ጨዋታ ቢሆን በእነዛ ጨዋታዎች በጣም ጥሩ ይጫወት የነበረ የአርጀንቲና ብሔራዊ ቡድን ተጫዋች ነው ካሁኑ። እሱን ደግሞ ከጨዋታ ውጭ ያደረገው ጭራሽ እና እስከ በቀደም እግር ኳስ በፍጥነት እንዴት ነገር እንደሚቀየርበት የሚያሳይ ነው። በቀደም የዛሬ ሳምንት ምናምን ስለሰራቸው በጎ ነገሮች ስለለወጣቸው አንዳንድ ነገሮች እናነሳ ነበር፣ ግን እዛ ጨዋታ ላይ ጨፈን ብሊንክ አረገ እና ስለዛ ጨዋታ ብዙ የሚያስብ ይመስለኛል። ምክንያቱም የስምንት ሰዓት በረራ እሁድ ነው የበረሩት ምክንያቱም ከቻይና ከቻይና ድንበር ሶስት መቶ ኪሎ ሜትር ብቻ ርቆ ነው ያሉ ካይራት አልማቲ የሚባለው የካዛኪስታን ቡድን እና ፕሌን ውስጥ ረጅም ጊዜ ስምንት ሰዓት አስር ሰዓት ስምንት ተኩልም ይሉ አሉ አስር ሰዓት የሚል አንብቤ ያሉ ብቻ ረጅም ፍላይት ነው የነበረው። በጣም ያልተለመደ አህጉር አቋራጭ በረራ ነው በነገራችን ላይ ካይራት አልማቲ የሚባለው ቡድን ቻምፒየንስ ሊጉ ሲያልቅ በአለም ዙሪያ ማለት የሚሸፍነው ኪሎ ሜትር በበረራ ወደ አርባ አምስት ሺህ ኪሎ ሜትር ይሆናል። ከአለም ሰርከምፈረንስ ይበልጣል ማለት ነው፣ ከአለም ዙሪያዋ ይበልጣል ማለት ነው። እና በጣም ረጅም በረራ ነው የሚያደርገው ግን፣ አትሌቲኮ ሪያል ማድሪድ ወደዛ ሲሄድ ፕሌን ውስጥ ብዙ ክሊፖች ብዙ ድክመቶቹን አናላይዝ የሚያደርግባቸው እጸጾች ያሉት ይመስለኛል። ይሄ የአንድ ጨዋታ ጉዳይ ነው፣ ግን ስለዚህ ችኩል ትንታኔ መሆን የለበትም ግን መቼስ በሰባ አምስት አመት ውስጥ ለመጀመሪያ ጊዜ ከሆነ አምስት ጎል አትሌቲኮ ማድሪድ ሪያል ማድሪድ ላይ የሚያስቆጠረው እንዲሁ በቸልታ አይታለፍም። የማድሪድ ፕሬስ ሰሞኑም ሲቀጠቅጠው ነው እያሳለፈ ያሉ ሻቢ አሎንሶ ነው። የሚገርም አይነት ትችት ነው። በሪያል ማድሪድ እያንዳንዱ ሽንፈት ክራይሰስ። አንድ ሽንፈት እኮ ነው አቲም ማድሪድ ስትሆኝ። ግን ደግሞ ሌሎች አደጋዎችም አሉ። ለምሳሌ ኤደር ሚሊታ እዚህ ጨዋታ ላይ አይሰለፍም። ይዞታ አልሄደም። የሁለት የሶስት ቀን ሪከቨሪ ብቻ የሚያስፈልገውም ቢሆን ግን ለዚህ ጨዋታ አይደርስም። ሁለተኛውን አጋማሽ አልቀጠለም፣ እና ሌላ ተጫዋች ዳኒ ካርቫሃል ደግሞ የገጠመው ጉዳት ከአራት እስከ አምስት ሳምንት ከሜዳ የሚያረቅ ነው። ስለዚህ አሁን ቡድን ውስጥ ናቹራል ፉል ባክ የለም። ትሬንትም ስለተጎዳ ሰሞኑን እየተጫወተ አይደለም። ግን ቅድም እንዳነሳሁት ነው በትልልቅ ጨዋታዎች ላይ ያለው ሬከርድ ጥሩ አይደለም። ካለፈው የውድድር ዘመን ጀምሮ ያለ ችግር ነው። ዲማንዲንግ በሆኑ ጨዋታዎች ላይ ያለው ሬከርድ ደካማ ነው እና ጨዋታው ሲያልቅ አሎንሶ ልክ አምና አንቸሎቲ የሚደጋግሟቸውን አንዳንድ ቃላት ሲደጋግም ሰማ ነው ለምሳሌ ኢንቴንሲቲ ሲል ሰማ ኢንቴንሲቲ የሚባል ነገር አልነበረ ኮምፒቲቲቭነስ አልነበረንም ባላንስ አልነበረንም የአሎንሶ የአንቸሎቲ ቃላት ነበሩ እነዚህ የውድድር ዘመኑ ሲጀመር ጥሩ ነበር የጀመረው ግን የገጠሟቸውን ባላጋሮች መጠንም ማየት ያስፈልጋል ከማርሴ በስተቀር ደህና ቡድን አልገጠመም በፉክክር መጠን ማርሴም ማምሴም እንድኩም ሲኩምሳ ከማርሴ በስተቀር ኦሳሱና፣ ኦቪዬዶ፣ ማዮርካ፣ ሶሲዳድ፣ ኤስፓኞል፣ ሌቫንቴ እነዚህን የገጠሙት አንዱም በአውሮፓ ውድድር አይሳተፍም። ከፍ ያለ ስፍራ ላይ ያለው ኦሳሱና ምስ አስረኛ ስፍራ ላይ ያለ፣ ሌሎቹ ከዛ በታች ያሉ ናቸው። አሁን በላሊጋው ቴብል ታደንቅ ያለሽ በዛ ጨዋታ ላይ የምታየሆን በተለይ ታክቲካሊ በአይደንቲቲ በኩል ቡድኑ ሊጫወት በሚሞክርበት መንገድ በኩል ያሉት ለውጦች ምንድን ናቸው የሚለውን ማንሳት ተገቢ ሆኖ በትልልቆቹ ኤቨንቶች ላይ ግን አምና የነበረው ችግር ነው የቀጠለው። አምና ለምሳሌ ቶኒ ክሩስ እያለ ያንን የቻምፒየንስ ሊግ ዋንጫ አሸነፉ። ለእኔ ክሩስ ድህረ ክሩስ ቶኒ ክሩስ አይነት ነው ቅድመ ክሩስነት ቶኒ ክሩስ አይነት ነው የሪያል ማድሪድ ነገር ባርሴሎና በመጀመሪያው ኤል ክላሲኮ አራት ለዜሮ አሸነፋቸው። በሳንቲያጎ በርናቤዩ በስፔን ሱፐር ካፕ አምስት ለሁለት አሸነፋቸው። የመጨረሻውን 30 ደቂቃ በአስር ተጫወጡ። በሞንትዊች የመጨረሻው የላሊጋ ጨዋታቸው ሲደረግ በ25 ደቂቃ አራት ጎል አስቆጠረባቸው፣ በኋላ አራት ለሶስት ነው ያለቀው። በኮፓ ዴል ሬ ፍጻሜ ሪያል ማድሪድ ኮምፒት ባደረገበት ብቸኛው ጨዋታ ሶስት ለሁለት ተሸነፉ። በቃ ቀረብ ያለ ፉክክር ከባርሴሎና ጋር አድርገዋል ከተባለ ከዛ አርሰናል በቻምፒየንስ ሊግ በኤምሬት ሶስት ለዜሮ በቤርናቤ ሁለት ላንድ እንዳሸንፋቸው፣ በፍክክር ፉክክር አልነበረም በሁለቱ ቡድኖች መካከል። አርሰናል በድምር አምስት ላንድ ነው ያሸንፋቸው። ብዙ አውርተናል ስለዛ ጨዋታ ግን፣ በዛው የውድድር ዘመን ሊቨርፑል በአንፊልድ ሁለት ለዜሮ ረትቷቸው ነበር። ፐርፎርማንሱን ብቻ ነጥለን ካየን አይደራረሱም ነበር ሁለቱ ቡድኖች እዛ ጨዋታ ላ አይ ኖ ሞመንቶች ነበሩት ምባፔ የፍጹም ቅጣት የምታግኝቶ ነበር እሱ ሞመንት ሞመንት አንድ ጨዋታ ውስጥ ያለ ሞመንት ነው ፐርፎርማንስን ከሞመንቶች ለይቶ ማየት ያስፈልጋል ምሳሌ ማንቸስተር ዩናይትድ በቀደም ብሩኖ የፍጹም ቅጣት ምቱ ቢያስቆጥረው ኖሮ ኮሊንስ በቀይ ቢወጣ ኖሮ ኦኬ ግን ሞመንት ነው የመጀመሪያው አጋማሽ ፐርፎርማንስ አስደንጋጭ ነበር ወይ ባይንዲር እነዚህ ነት ኳሶች ባያድን ኖሮ ከሁለት ለዜሮ በላይ ሊሆን ይችል ነበር በሞመንቶች አናላይዝ ማድረግ ትክክል አይሆንም ሙሉን ምስል አይሰጠንም የማድሪድ ፐርፎርማንስ እንደዛ ነው የነበረው አንፊልድ ላይ ወደ ጨዋታው ሊመለሱ የሚችልበት የድል በር ነበረው። አዎ ግን በጨዋታው ላይ ግን ሊቨርፑል ከፍተኛ ብልጫ ነበር። ፓሪስ ሳን ጀርማ በመጀመሪያ አጋማሽ ነው አራት ጎል ያስቆጠረባቸው በዓለም የክለቦቹ ዋንጫ ላይ እነዚህ ናቸው የሪያል ማድሪድ እኩዮች። የቡድኑን እድገት የምትለኪባቸው ትልልቆቹ ጨዋታዎች እነዚህ ጨዋታዎች ናቸው። ና ማድሪድ በእነዚህ ጨዋታዎች ላይ ጥሩ ፐርፎርም አላደረግም እንዳልኩት ከሲቲ ጨዋታ በስተቀር አሁን ስምንት ዋና ዋና ጨዋታዎችን ብንወስድ አሁን የጠቀስኳቸው ነ አስራ ስምንት ማድረጉ ልቶ ሚላንንም ሚላን ጥሩ ባልነበረበት ጊዜ የተገናኙ እነሱ እነሱ ብንቀናንስ ስምንት ዋና ዋና ጨዋታዎችን ብንወስድ ከባርሳ፣ ከአርሰናል፣ ከሊቨርፑል ና ከፔዥ ጋር ያደረጋቸውን ጨዋታዎች ብቻ ፒክ ብናደርግ፣ በእነዚህ ጨዋታዎች ሪያል ማድሪድ ሰላሳ ሁለት ጎል ተቆጥሮበታል። አስር ጎል ብቻ ነው ያስቆጠሩ። ግን በቶፕ ላይን ስታቶች ብቻ አይደለም በአንደርላይንግ ስታቶችም በላማቸውን በጠበቁ ሙከራዎች በኤክስጂ በምን በምንም፣ አሁን በጠቀስኳቸው በእነዚህ አራት ቡድኖች ባርሳ የወቅቱ ላ ሊግ አሸናፊ ነው። አርሰናል ቻምፒንስ ሊግ ሴሚፋይናሊስት ነበር። ሊቨርፑል የፕሪምየር ሊግ ሻምፒዮን ነው። ፔዥ የቻምፒየንስ ሊግም የፈረንሳይም ሊግ አሸናፊ ነው። ጥሩ ፐርፎርም እያደረጉ ያሉትም ቡድን ቡድኖች ብቻ ፊልተር ባደርግ እንኳን በእነዚህ ስምንት ጨዋታዎች ሰላሳ ሁለት ጎል ተቆጥሮ በጣ አስር ብቻ ነው ያስቆጠረው እና ይሄ ድክመት ቅዳሜም ታየ። ሁለት ጎል ያስቆጠረው ሁለት ኢላማውን ጠብቆ ነው። ሁለት ጎል ያስቆጠረው ኤክስጂ 0 ነጥብ 5 8 ነው የነበረው እና ይሄ ስታት በኤምሬትስ ከአርስናል ጋር በነበራቸው ጨዋታ የነበረ አይነት ስታት፣ ምባፔ፣ ቪኒሽስ፣ ሮድሪጎ፣ ቤሊንግሃም የነበሩበት ቡድን 0 ነጥብ 5 ኤክስጂ ነው በኤምሬትስ ያስመዘገቡ። ትልልቅ ጨዋታዎች ላይ እንዲህ አይነት ድክመት አለበት አይሶሌትድ አይደለም ማለት ነው። ቅዳሜ የተፈጠረ አንድ አደጋ ብቻ አይደለም እና የአሎንሶ የመጀመሪያ ትልቅ ጨዋታ ላይ የታየው ድክመት ያረማቸው ያሻሻላቸው ነገሮች ያሉ ቢመስልም ግን አንድ ያልተሻሻለ ገና ስራ የሚጠብቀው ነገር ግን የትልልቅ ጨዋታዎች ሬከርድ ነው። እና አሰልጣኙ ለምሳሌ በፓሪስ አንጀርማ ከተሸነፉ በኋላ የኔ ቲም አይደለም ይሄ ያለ፣ እናም ለእኔ ብዙም ኢምፖርታንት አይደለም ይሄን ጨዋታ መሸነፍ የእኔ ቲም መቀደም፣ ግን እውነታውን ተናገር አሁን አሁን ምክንያት የለኝ ኤክስኪውዝ የሚባል ነገር ቶሎ ይህንን ማሻሻል አለብን። የሚያሳስቡ ነገሮች ነው። የቆዩ ችግሮች አሉ። ለምሳሌ እሱ ያለው ያነሳው የባላንስ የኢንቴንሲቲ ጨዋታ የመቆጣጠር ዲፌንሲቭ ሶሊዲቲ፣ በትልልቅ ጨዋታዎች የሚያስፈልጉት ነገሮች አልነበሩትም። አንድ እነዚህ አደሩ የቆዩ ችግሮች ናቸው። አዳዲሶቹ ችግሮች ደግሞ አዳዲሶቹ ተጫዋቾች በቀደም ያየንባቸው ድክመት ነው። ካሬራስ ዲንሃውሰን፣ በጭራሽ የአትሌቲኮ ማድሪድን ማጥቃትና እነዛን ክሮሶች ያንን ኢንቴንሲቲ የአሌክሳንደር ሶርሎትን የሁሊያን አልቫሬዝን የኒኪ የኒኮ ጎንዛሌዝን የጁሊያኖ ሲሞኔን ማጥቃት በጭራሽ መቋቋም አልቻሉ። የቆመ ኳስ ሲቆጠርበት ሪያል ማድሪድ አይተን እናውቃለን። እንደዚህ ግን ጉዳቶችም ብዙ አሉበት፣ እውነት ለመናገር ሩዲገር፣ ካርቫሃል፣ ትሬንት፣ ሜንዲ ሚሊታው። አሁን ጥቂት ቢሆንም ጉዳቱ ግን ለእኔ ትልቁ ጥያቄ የክሩስን አለመተካታቸው ትልልቅ ጨዋታ ኮንትሮል ለማድረግ የግድ የክሩስ አይነት ሚድፊልደር ያስፈልጋል። ሻቢ አሎንሶ ይፈልግ ነበር እንዲህ አይነት ተጫዋች ማድሪድ እምቢ ብሎት ነው ሲባል ሰምተናል። ኮንትሮል የሚያደርግ አማካይ፣ እነሱ እንደሚሉት ብዙ ጊዜ የማነሳው ሴንትሮ ኮምፒስታ ኦርጋኒዛዶር የሚሉት አለ ስፔኖቹ። መሀል ላይ ሆኖ ጨዋታ የሚቆጣጠር ተጫዋች ያስፈልጋቸዋል። ማርቲን ዙቢ ሜንዲን መውሰድ ይፈልግ ነበር አሎንሶ ሲባል የሰማ ነው። በዚህ የተነሳ ነው የቶኒ ክሩስ ተፈጥሯዊ ተተኪ የለም። ከክሩስ ጋር አንድ አይነት ባይሆንም ተመሳሳይ ኢንፑት ይሰጥ የነበረውን ሉካ ሞድሪችንም እንደዚሁ አልተኩትም። ምርጥ አማካዮች ያሉት ሪያል ማድሪድ ግን ጨዋታ በመቆጣጠር የተዋጣላቸው ተጫዋቾች አይደሉም። እነዚህ ድክመቶች አሉበት። ዛሬ ትልቅ ጨዋታ አይደለም ያለው፣ እንዲያውም ከኩያው ጋር አይደለም የሚጫወተው። ከካይራት አልማቲ የሚባለው ቡድን የሚገርም ታሪክ ያለው ቡድን ነው ካይራት አልማቲ እንዳልኩት ከ300 ኪሎ ሜትር ርቀት ላይ ነው ያለው አንድ ጨዋታ ነው በታሪኩ በቻምፒየንስ ሊግ ያደረገው ከስፖርቲንግ ሊዝበን ጋር ብቻ የመጀመሪያ ጨዋታ እለት አራት ለአንድ ነው የተሸነፈው እና በጣም ብዙ አለምን የሚንከራተት ቡድን ነው ወደ አውሮፓ ለመምጣት ሲል እንዳልኩት የአለም ራውንድ ትሪፕ የሚባለው አርባ አምስት ሺህ አይደርስ መሰለኝ የእር የምድር ሰርከምፍረንስ ከ አርባ አምስት ኪሎ ሜትር በታችን እና በአለምን ሁሉ ይዞራል ወደዛ መሄደሽ መጫወታ ወደ ማዕከላዊ እስያ ሆነሽ መጫወት አለብሽ ማለት ነው። እና አየሩም ከባድ ነው አሉ። ይህን ያህል አዲስ አበባ ወይም እንደ ላፓዝ ወይም ምናምን አይነት አይደለም። አልቲትዩዱ ግን ወደ ስምንት መቶ ሀምሳ ሜትር ነው ከባህር ጠለል በላይ ያለው ከፍታ ስቴዲየሙ ያለበት ቦታ ማለት ነው። አልማቲ የሚባለው ከተማ ውስጥ ነው ጨዋታው የሚደረገው። ዩኤፋ ራንኪንግ ያወጣል ክለቦች ራንኪንግ እና ሶስት መቶ አስራ አምስተኛ ነው በክለቦች ራንኪንግ። ቻምፒየንስ ሊግ ይሳተፋል እንጂ ሶስት መቶ አስራ አምስት ብዙ የገነነ ታሪክ ያለው አይደለም። የካዛኪስታን ቡድን ከተባለ ብዙ ጊዜ የምንሰማ አስታና ነው። አሁንም አስታና ነው ሊጉን የሚመራው። አሁን ይሄኛው በቅርብ ጊዜ የመጣ ቡድን ነው፣ በትልልቅ የአውሮፓ ውድድር ደጋግሞ በመሳተፍ ትራንስፈር ማርከት የሚባለው በዝውውር ላይ ስፔሻላይዝ አድርግ ያለው የሚለው ድረገጽ ለምሳሌ ክለቡን የስኳድ ቫሊዩ ይህን ያህል ያወጣሉ ብሎ ሲተምን የሪያል ማድሪድን አንድ ነጥብ አራት ቢሊዮን ያደርሰዋል የካይራት አልማቲን አስራ ሁለት ነጥብ ሰባት ሚሊዮን ነው ይላል። እና በታሪክ ከዚህ በፊት ለአርሰናል ሲጫወት የምናውቀው አንድሬ አርሻቪን ብቻ ነው በቃ ገነን ያለ ስም ለዚህ ቡድን ተጫውቶ የሚያውቅ። ግን ተስፋ የሚጣልባቸው አንዳንድ ተጫዋቾች አሉ። ለምሳሌ ጥቂት ብራዚላውያን፣ የተወሰኑ ፖርቱጋላውያን፣ ብዙ ካዛኪስታናውያን ያሉበት ቡድን ነው ብዙ ተስፋ የሚጣልበት ተጫዋች አንድ ግብ ጠባቂ ያላቸው፣ ባለፈው አንድ የፍጹም ቅጣት ምት ያዳነ ግብ ጠባቂ ግን ደግሞ ዳስታን ሳትፓዬቭ የሚባል የ17 ዓመት ልጅ አለው። ቼልሲ ገዝቶታል፣ የሚቀጥለው ክረምት ላይ ወደ ቼልሲ ይቀላቀላል። እና ወደፊቱ ምርጡ የካዛኪስተን ተጫዋች ይሆናል፣ ደዚህ ተብሎ ተስፋ የሚጣልበት ነው። በኮንፈረንስ ሊግ ከዚህ በፊት 2021 ላይ ተሳትፎ ያውቃሉ በቻምፒየንስ ሊግ ግን ሐምሌ ላይ ነው ውድድራቸውን የጀመሩት ምክንያቱም አነስ ካሉ ሊጎች ከመጡ ብዙ ቡድኖች ጋር የቅድመ ማጣሪያ ጨዋታ ማድረግ ነበረበት። ስለዚህ የስሎቫኒያን ሻምፒዮን ሻምፒዮን የፊንላንድን ሻምፒዮን፣ የስሎቫኪያን ሻምፒዮን ከዛ የስኮትላንድን ሻምፒዮን ሴልቲክ ግላስኮን አሸንፎ ነው መጨረሻ ላይ ወደ እዚህኛው ምዕራፍ የደረሰው። አሌክሳንደር ማርቲኖቪች የሚባል አምበል አላቸው። 38 ዓመቱ ነው ከሪያል ማድሪድ ጋር እንደሚጫወቱ ሲያውቅ አሁን ወደ አሳ ማጥመጃ እቃዎች ወደሚሸጡበት አንድ ሱቅ ሄደን የአሳ ማጥመጃ ትልቅ መረብ መግዛት አለብን፣ እምባፔን የምናቆመው በዛ መንገድ ብቻ ነው ብሎ ቀልዶ ነበር። መጠኑን ለመናገር የክለቡ ባለቤት በጣም የሚታወቁ ቢሊዮነር ናቸው። ካራት ቦራምባየቭ ይባላሉ። ከቀድሞ የካዘኪስታን ፕሬዚደንት ኑርሱልጣን ዛባርናየቭ ጋር ባላቸው ጓደኝነት የሚታወቁ ናቸው። በጣም ሀብታም ሰው ናቸው። ብዙ ገንዘብ ዩንጀክት ያደርጋሉ እዚህ ቡድን ላይ በቅርብ ጊዜ ታስረው ነበር። ካሲም ጆርማት ታካዊቭ የሚባሉ አዲስ ፕሬዚደንት መጥተው ከድሮ ፕሬዚደንት ጋር ተባብረው መፈንቅለ መንግስት ሊፈጽሙብኝ ነበር፣ በዚያ ምክንያት ሁለት መቶ ሰማኒያ ሰው ሞቷል ምናም በሚል ታስረው ነበር። ሰውየው ያው በሙስና ነው የተከሰሱት እና በኋላ ነፃ ወጡ፣ ግን ብዙ ገንዘብ ከፍለው ከዛ የሾፒንግ ሴንተሮቻቸውን፣ ፋብሪካዎቻቸውን፣ የአራት ኮከብ ሆቴላቸውን፣ ብዙ ሚሊዮኖች የኦይል ፊልድ ሰጥተው ነጻ ወጡ መጨረሻ ላይ እና የዛ ክለብ ባለቤት እኚህ ካዛክስታን የባለጠጋ ናቸው። የሚነጻጸሩ አይደሉም። ሪያል ማድሪድ በታሪክ አንድ ማን ነው ዊሊ ጂንስ የሚባል ሰው ሲጽፍ ምን አለመሰለኝ በቻምፒየንስ ሊግ ታሪክ ትልቁ ሚስ ማች ስለ ትልቅ ጨዋታዎች ካነሳው በኋላ ነው ወደዚህ የሚመጣ ማድሪድ ትልልቅ ጨዋታዎች ላይ ሪከርድ አለበት። የዛሬው ግን ትልቅ ጨዋታ አይደለም። በሁለቱ ቡድኖች መጠን ሪያል ማድሪድ መቶ ሰላሳ ሶስት ዋንጫዎች አሸንፏል። በታሪኩ መቶ ሰላሳ ሶስት ቁጥሩ የሚገርም ነው። ያኛው 19 ዋንጫ አሸንፏል። አራት የሊግ ሻምፒዮንነት ነበረው። የ123 ዓመት ታሪክ ያለው ነው ሪያል ማድሪድ ከአይራት ትንሽ አደለም። 19 ዋንጫ ግን ብዙ አደለም። ከማድሪድ ጋር ደግሞ ካወዳደር ሽው ሪያል ማድሪድ በቻምፒየንስ ሊግ 301 ጨዋታ አድርጓል። ከአይራት አልማቲ አንድ ጨዋታ አድርጓል። በሶስት መቶ ይበላለጣሉ። የሪያል ማድሪድ ውዱ ተጫዋች ኤደን ሀዛርድ ና ጁድ ቤሊንጋም ናቸው። በታሪክ ብዙ ገንዘብ የተከፈለባቸው ተጫዋቾች የተለያዩ ቁጥሮች ሰሜያለች፣ ግን ሁለቱም ከመቶ ሚሊዮን ዩሮ በላይ የተከፈለባቸው ናቸው። የካይራት የምንጊዜ ሙዶ ተጫዋች ጃሴክ ጎራልስኪ የሚባል ተጫዋች አንድ ሚሊዮን ዩሮ ነው የተከፈለበት። የሪያል ማድሪድ የቡድን ስብስብ በትራንስፈር ማርኬት ኢቫሉዌሽን አንድ ነጥብ አራት ነው። የካይራት አልማቲ ቅድም እንዳነሳሁት አስራ ሁለት ሚሊዮን አካባቢ ነው። የሪያል ማድሪድ የስኳድ ቫሊዩ የካዛኪስታን ኢኮኖሚ 2.7 ፐርሰንት ነው በጂዲፒ ያለ። ከኩያው ጋር አይደለም የሚጫወተው። ግን የማድሪድ ትልቁ ችግር እነ ካይራት አደሉ። እነ ባርሴሎና፣ ፒኤስዤ፣ እነ አትሌቲኮ ማድሪድ እነ ሪያል ማድሪድ መማን ነው አርሰናል፣ ሊቨርፑል አይነት ቡድኖች ናቸው። አዎ ዛሬ ምሽት ይደረጋል ይሄ ጨዋታ። ደግሞ አንድ ሳክ አርባ አምስት ሲል የሚደረግ ጨዋታ ነው። የተለየ ስቴዲየም በሻምፒየንስ ሊግ ብዙም ባልተመለከት ነው ስቴዲየም የሚደረግም ጨዋታ ነው። ዘመዶማን ነው ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርተዋል። መሰረቱን ስታዩ የቴክኖሎጂ ምሰሶ ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ ስምንት ሰማንያ አንድ መሰላል በመደወል ለራሶ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን፣ የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል፣ የስኬታቸው ምክንያት ነውና። የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል፣ የሚሊዮኖችን ኑሮ አቅልለዋልና። እኛም ከብርሃን ተዛምደናል፣ እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል፣ ዘመዳችሁ እሱ ነው፣ ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን